ልጃችን የት እንደገባና የት እንዳለ አናውቅም። የአትሌት ገለቴ ቡርቃ ባለቤት ታደለ ገብረ መድህን ቤተሰብ ሰሞኑን ማህበራዊ ሚዲያ ላይ ብቅ በማለትም በኢትዮጵያ ታሪክ ከፍተኛ ተጽዕኖ ከፈጠሩትና ለሀገራቸው ውሌታ ከዋሉት አንዷ የሆነችው አትሌት ገለቴ ቡርቃ ሚዲያ ላይ በመቅረብም አደጋ ውስጥ ነኝ፣ ከዚህ በኋላ ህይወቴን ወደ ሜዳ ከመውጣቴ በፊት እንድትደርሱልኝ የኢትዮጵያ ህዝብንና መንግስትን ጥሪ ያቀርባለሁ ማለቷ የምታወስ ነው። የኢትዮጵያ ህዝብና የኢትዮጵያ መንግስት ከምንጊዜውም በላይ እርዳታን እሻለው በማለትም በገመዳ ሾ ላይ ቀርባ የተናገረችው ገለቴ ቡርቃ ዳግም በዜቡ ሾ ላይ ቀርባ መናገሯም የምታወስ ነው። ከዛም የተነሳ በርካታ ቁጥር ያላቸው ኢትዮጵያውያን ገለቴ ቡርቃ ማለት ዓይናችን ምርጧ ከምንጊዜም ምርጧ አትሌቶቻችን መካከል አንዷ ነች በማለትም ሀሳባቸውን ሲገልጹ ለእሱ አይደለም ለአንድ ወይም ለማንኛውም ኢትዮጵያዊ የማይሆንና ለሰው ልጅ ሊደረግ የሚገባ ነገር እንዳልሆነም በከፍተኛ ሁኔታ ሲያወግዙ እንደነበረ ጭምርም ነው የአትሌት ገለቴ ቡርቃ ባለቤት ታደለ ገብረመድህን እንደምታወቀው ከዚህ በፊት የተገናኙት ታክሲ ሹፌር እሷን ሲያመላልስ ለትሬኒንግ እንደነበረ እና ከዛ በኋላ የፍቅር ጥያቄ እንዳቀረበላት ጭምርም ነው በዛ ግንኙነት ነበረ ግንኙነታቸው አድጎ ለትዳር የበቁት የኋላ ኋላ ግን በመሀላቸው የተፈጠረው ያለመግባባት ለከፍተኛ ችግር እንደዳረጋቸው ጭምርም ነው የወጡት መረጃዎች የሚያሳዩት ታዲያ አትሌት ገለቴ ቡርቃ ሚዲያ ላይ ወጥታ መናገሯ በርካታ ኢትዮጵያኖች እንባ በእንባ የሆኑበትም ክስተትም ነበር የተፈጠረው። ታዲያስ ሰሞኑን ምንድን ነው የተፈጠረው? በርካቶቹም እየገለጹ ያሉት የአትሌት ገለቴ ቡርቃ ባለቤት ተይዟል በማለትም ማህበራዊ ሚዲያ ላይ ማሰራጨታቸውም የሚታወስ ነው። የአትሌት ገለቴ ቡርቃ ባለቤት ታደለ ገብረ መድህን በቁጥጥር ስር ስውል ሽጉጥንም ጭምር ፎቶ ማጋራታቸው የምታወስ ነው። ታዲያስ ከዚህ በፊት የአትሌት ገለቴ ቡርቃ ባለቤት ታደለ ገብረ መድህን ፎቶ የወጣትነትና ጥቂት ደግሞ ከዛም አልፎ በሳል ሲሆን የምዘዋውረው ፎቶ ነበር። የኋላ ኋላ ግን ተይዟል የተባለ ዕለት ግን ፎቶ የአሁናዊ ገጽታውን የሚያሳይ በትክክል የሚገልጽ እንደሆነ እና አልፎም ደግሞ ከነሽጉጡ መያዙ በማለትም ማህበራዊ ሚዲያ ላይ ሲያሰራጩ ነበር ያ ነገር እውነት ነው ወይስ ሸት ነው በማለት በርካቶቹ ስገልጹ ነበር። ፎቶ ትክክለኛ ና እውነተኛ እንደሆነ ጭምርም ነው ባለሙያዎቹም የገለጹት ፎቶ የቅርብ እንደሆነ ጨምርም በዚሁ ሰሞኑኛ ፎቶ እንደሆነና ምንም ያልተቀናበረና ፊቱ ላይ ራሱ ማየት ይቻላል። ቅንብር ቢሆን የፊት ለውጥ አያደርጉም ነበር በማለትም በርካቶቹ ባለሙያዎቹም ስገልጹም በትክክል የተረጋገጠና ፎቶ ትክክለኛ እንደሆነ ጨምርም ነው። ማህበራዊ ሚዲያ ላይ ስሰራጭ የነበረው ግን የያዘው አካል ማን ነው ነው በርካቶችም አሁን እየጠየቁ ያሉት ማን ነው የያዘው? የአዲስ አበባ ፖሊስ እኔ አላቅም ብሏል። ታዲያ ማን እሱን ወሰደ በማለትም ነው በርካቶቹ ሀሳባቸውን ሲያነሱም የነበሩት። ታዲያስ የታደለ ገብረ መድህን ቤተሰቦች ሚዲያ ላይ በመውጣትም ወንድማችን ጠፍቷል በማለትም ሚዲያ ላይ እያቀረቡ ይገኛሉ። ፊቱንም ድምፁንም አሁን አልሰማንም፣ የት እንደወሰዱት ብቻ ይንገሩን በማለት ቅሬታቸውን ሚዲያ ላይ እያቀረቡ ነው። እኛስ ኢትዮጵያውያን አደለንም ወይ? የእኛስ ጉዳይ ለምን አንነጋገርም? አንመካከርም? አንወያይም? በማለትም ከፊሎቹ የደቦ ፍርድ ይቅር፣ እስቲ የእሱን ጉዳይም እንስማ፣ እሱንም እስቲ ጠይቀው በማለትም ነው ሀሳባቸውን እያነሱ ያሉት። ታዲያ የአትሌት ገለቴ ቡርቃ ባለቤት ታደለ ገብረ መድህን የት ሄደ? ትላንትና ለእሷ ድምፅ የሆንላት በማለት በርካቶቹ የገለጹ ያሉት፣ በህገ ወጥ መንገድ ሳይሆን በህጋዊ መንገድ መጠየቅ ነው የሚገባቸው። እውነት እሷን እንደዚህ አታሎ አጭበርብሮ እያንዳንዷ ንብረቷን ከእጇ ካስወጣ መጠየቅ እንዳለበት እና ቤተሰብ የተባለውም ከጎኑ መቆም እንደሌለበት ጭምርም ነው። ምክንያቱም ሴት ልጅ ላይ ይህን ያህል በደል ካደረሰ በማለትም ነው ሀሳባቸውን የገለጹ ያሉት። ስለዚህ ነገሮችን ከመፈረጃችን በፊት የሱንም ጥያቄ በማቅረብ ሚዲያ ላይም ሁሉን ነገር እስቲ ማየቱ የተሻለ ይሆናል ህጋዊው ነገር በአደባባይ ቢደረግ የተሻለ ይሆናል በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። አብዛኞቹ ደግሞም ልክ ናቸው፣ እንዳው መያዝ አለበት ሲያንስ ሰው ነው በማለት በርካቶቹም ቁጣቸውን ሲገልጹም ተስተውሏል። ገለቴ ቡርቃ መረጃዎችን ስታቀርብ የፍርድ ቤት ማስረጃ ሙሉ እንዳለ እና በምን ከእጇ እንደወጣና እንዴት ለእሱ እንደተፈረደ በማለትም በርካቶቹ ያለ ምክንያትና ያለ ማስረጃ እንደማታወራ ጥርጥር የለውም በማለትም ነው የገለጸችው። ታዲያስ ይህ የአትሌት ገለቴ ቡርቃ ባለቤት ጀርባ ማን ነው? በርካቶቹ ሀሳባቸውን እየገለጹ ይገኛሉ። ከፊሎቹ ምክንያቱም የአዲስ አበባ ፖሊስ አላቅም ካለ አዲስ አበባ ውስጥ የአዲስ አበባ ፖሊስ ብቻ ሳይሆን የመንግስት ደህንነቶች አሉ፣ ጸጥታ ኃይሎች፣ ፌዴራሎች፣ የኦሮሚያ ፖሊሶችም እንዳሉም የአደባባይ መረጃዎች ናቸው። ምናልባት ከነዚህ ውስጥም አንዱ አካል ሊወስዱ ይችላል በማለት ግምታቸውን ያስቀመጡ አሉ። ሌላኞቹ ደግሞም አይ ገለቴ ቡርቃ ወይም አትሌቶቹ በትብብር አስይዞ ነው በማለትም ሀሳባቸውን ሲያነሱ ነበር። ታዲያ እስከዚህ ጀርባ ምንድን ነው ያለው? አንዳንዶቹ የማይሆን ነገር ነው ያነሱት። አንዳንዶቹ በጣም ምንም የማይመስል ነገር አትሌት መሰረት ደፋርና ኃይለ ገብረ ስላሴ አስጠርቶት እንዳስወሰዱት በማለትም ሀሰተኛና ያልተረጋገጠ መረጃ ሲያሰራጩም ተስተውሏል። ታዲያ ከዚህ ጀርባ እውነት ስለመሆኑ አትሌት ኃይለ ገብረ ስላሴና መሰረት ደፋር አስጠርቶ አስወስዷል ወይ ይህ ምንም የማይመስል ነገር እንደሆነ ጭምርም በርካቶቹ እየገለጹ ናቸው። ምናልባት ሌሎቹ ደግሞ እየገለጹ ያሉት በኤሌ ተነሳስቶ ገለቴ ቡርቃ ያው የህዝብ ልጅ ስለሆነች ጥቂት አካላት ወጥቶም ሊያግቱት እንደሚችሉም ሀሳባቸውን ያስቀመጡት አሉ። ታዲያስ የአትሌት ገለቴ ቡርቃ ባለቤት የቀድሞ ባለቤቷ ታደለ ገብረ መድህን እውነት ተይዟል አልተያዘም? በሚሉት እስካሁን ድረስ የተጣራ ነገር እንደሌለ ጭምርም ግን ቤተሰቦቹም የት እንዳለ አናውቅም፣ ድምፁንም ፊቱንም ከዛ ወዲህ ሰምተን አናውቅም በማለትም ነው ማህበራዊ ሚዲያ ላይ እኛስ ኢትዮጵያዊ አይደለንም ወይ? ለምን አንመካከርም? ለምን አንወያይም? በማለትም ነው ጥሪያቸውን ያቀረቡት የአትሌት ገለቴ ቡርቃ ባለቤት። ሚዲያ ላይ ከቀረበችበት አቤቱታ ካቀረበችበት ሰዓትና ጊዜ ጀምሮ የት እንዳለ እንደማይታወቅ ጭምርም የአደባባይ መረጃዎች ናቸው። ተይዟል ተብሎም በአደባባይ ማህበራዊ ሚዲ ሚዲያ ላይ ተሰራጭተው ነበር። የአይጥ ስራቸው ፎቶ በትክክል ነበር ግን ስለመያዙ ተጠያቂነት ወይም ኃላፊነት የወሰደ አካል እንደሌለ ጭምርም ነው የወጡት መረጃዎች የሚያሳዩት። ስለዚህ በርካቶቹ ግምታቸውን እያስቀመጡ ይገኛሉ በግለሰቦች ታግተው ይሁን አጋጣሚውን ተጠቅሞ ለእገታ ተጋልጠው ይሁን ገለቴ ቡርቃ ነች በማለት የተለያዩ ሀሳቦችን ሲያነሱ እስካሁን ድረስ ግን የተረጋገጠ መረጃ እንደሌለ ጭምርም ነው አትሌት ገለቴ ቡርቃ ማሳገት ብትፈልግ ኖሮ መጀመሪያውን ውስጥ አታሳግተውም ወይ ሚዲያ ላይ ለምን መታ አቤት አለች በማለትም ይህ የማይመስል ነገር ነው በማለት ነው በርካቶቹም እየገለጹ ያሉት የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረ መድህን እስካሁን ድረስ የት እንደገባ እንደማይታወቅ ጭምርም ነው። ሌሎቹ ደግሞ ከጸጥታ ኃይሎች እጅ አምልጦ ስለሆነ ምናልባት አምልጦ ስለሆነ እንደዛም ደግሞ ኃላፊነት ላለመውሰድም የሰጡት መግለጫ ነው የማስተባበያ በማለትም ሀሳባቸውን ያስቀመጡ ታሉ። እስካሁን ድረስ እየተረጋገጠ መረጃ የለም። ሚዲያ ላይ ቀርባለች እሷም በጣም የሚያሳዝነው ግን በትዳር ህይወቷ ብዙ ፈተና እንደደረሰባት ሚዲያ ላይ ማጋራቷ የምታወስ ነው። እጅግ አሳዛኝና ልብ ሰባሪ ታሪክ ልጅ መውለድ እንደምትፈልግ ጭምርም ልጅ እንኳን መውለድ እንዳልቻለች አትሌት መሰረት ደፋር ከአትሌቶች ጋር በመሆን መግለጫ በምሰጥበት ሰዓት በከፍተኛ ሀዘንና ልብ ስብራት ነው የገለጸችው። የንብረት ጉዳይ አይደለም፣ ገለቴ ቡርቃ እስካሁን ድረስ አንድ ልጅ የላትም በማለትም ነው ባለቤቷ ከ2010 ዓ ም ጀምሮ ልክ ጸበል ህጃለው በማለትም ነበር ደብዳቤ አስቀምጦላት የጠፋ ተስፋው የገባበት ቦታም ያልታወቀው ለወራት ለብዙ ወራት ቆይቶ ከዛ ተመለሰ። ከዛ በኋላ ፍቺ ነበረ። በጣም የሚያሳዝነው የፍቺ ሂደት ተጀመረ። ከዛን ጊዜና ሰዓት ጀምረው ፍርድ ቤቱ ሙሉ ንብረት በርካታ መሬቶችን ለሱ ነው ስፈርድበት የነበረው በማለትም አሁን የቀረችኝ ቤቴ ነች፣ በዛ ላይ ደግሞ ማስፈራሪያ አለ በማለትም ነው ሚዲያ ላይ አቤቱታ ያቀረበችው። ያን ጥሪ በማስመልከትም በርካታ ኢትዮጵያኖች ማዘኑ። ምክንያቱም ለአንድ ዓመትም ትሬኒንግ አልወጣውም በማለትም ነው አትሌት ገለቴ ቡርቃ በኢምባ የተናገረችው። እኔ የኢትዮጵያ ልጅ አይደለውም በማለትም እኔ እኮ የኢትዮጵያ የቁርጥ ቀን ልጅ ነኝ ኢትዮጵያን አስጠርቻለሁ በማለትም ነው ታዲያስ በርካቶቹም አሁን ሀሳባቸውን የገለጸው ያሉት አዎ ገለቴ ቡርቃ የኢትዮጵያ የኩርትገን ልጅ ነች፣ የኢትዮጵያ ልጅ ነች። ግን ባለቤቷም ወጥቶ ደግሞ ሚዲያን መግለጫ መስጠት እንዳለበትና በሚዲያ ላይ መጠየቅ ከዛም ደግሞ በሕግ አግባብ መጠየቅ እንዳለበት ጭምርም ነው። ምክንያቱም ሕግን ለማስከበር በሕገ ወጥ መንገድ መሄድ እንደማያስፈልግ ጭምርም ነው። በርካቶቹም ደግሞ ሀሳባቸውን የገለጹት ባለቤቷ እውነት ጥፋተኛ ሆኖ ከተገኘ መቀጣት እንዳለበትና ግን ነገሮቹ ደግሞ ፍርድ ቤቱም አጠቃላይ የፀጥታ አካላትን በደንብ ሚዛናዊ ሳይሆኑ በራሳቸው ግፍ ደግሞ ከሄዱ ጥሩ አይደለም። እሱም ባለቤቷ የት እንደገባች ለምን በማለትም በርካቶቹም ሀሳባቸውን የገለጹ ናቸው። ታዲያ የት ነው ያለው በማለትም ነው በርካቶቹ የገለጹ ያሉት። እስካሁን ድረስ ይህ ነው ያለው አካል ኃላፊነት የወሰደ አካል እንደሌለ ጭምርም እስካሁን የት እንዳለ የምታወቅ ነገር እንደሌለ ጭምርም ነው በጣም ሚዲያ ላይ የወጡት መረጃዎች እያሳዩ ያሉት። ስለዚህ ቤተሰቦቹ ልጃችን የት እንደገባ አይታወቅም እስካሁን ድረስ ድምፁን ሰምተን አናቅም በማለትም ነው እየገለጹ ያሉት። እኛስ ኢትዮጵያዊ አይደለንም? እንወያይበት፣ ግድ የለም ተወያይተን ነገሮችን እናያለን በማለትም ነው ቤተሰቦቹ ጥሪ እያቀረቡ ያሉት አጠቃላይ እስካሁን ድረስ ያለን መረጃን በማስመልከት የአትሌት ገለቴ ቡርቃ ባለቤት ሚዲያ ላይ ቀርባ ከተናገረች በኋላ ባለፈው ተያዘ ከተባለበት ጊዜና ሰዓት ጀምሮ የት እንዳለ እንደማይታወቅ ጭምርም ቤተሰቦቹም አቤቱታ እንዳቀረቡ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እንግዲህ አጠቃላይ እንግዲህ የአትሌት ገለቴ ቡርቃ እስካሁን ድረስ መረጃዎችን በማስመልከትም ነው ባለቤቷ የት እንዳለ እስካሁን ድረስ እንደማይታወቅ ጭምርም ቤተሰቦቹ እንግዲህ እንደገለጹ ጭምርም ቅሬታ እንዳቀረቡ ጭምርም ነው የወጡት መረጃዎችን በማስመልከት አጠቃላይ እስካሁን ድረስ የት እንዳለ እንደማይታወቅ ጭምርም ነው የደረሱን መረጃዎች የሚያሳዩት። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ፣ ከሚኪ ታቦር ይህ ሌላኛው ቻና ላይ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲደርስ ያድርጉ። ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና እና መረጃ እስከምንገናኝ ድረስ በእያላችሁበት ዓለም ክፍል ሰላም ያቆያችሁ።